ቅዱስ ዮሐንስ አፈወርቅ ንግስቲቱ የደሃ መሬት ቀምታ ስታስቀድስ፣ የደሃ መሬት ሳትመልሽ ማስቀደስ አትችም ማለት። አልመልስም አለች። ካልመለስሽ ታዲያ አንቺ የምድር ርስት ቀምተሽ የሰማይ ርስት አገኛለሁ ማለት አትችም። እግዚአብሔር የፍትህ አምላክ ነው። እንዳትቆርቢ አውግዤሻለሁ አለ። አሰድድሃለሁ አለች። አሰድጅኝ፣ የፈለግሽውን አድርጊ። ስታሰድደው ምን እንዳደርግ ታውቃላችሁ?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 መምህሮቻችን መምህሮቻችን እነ ቅዱስ ቄርሎስ እነ ቅዱስ ዮሐንስ አፈወርቅ ለበጎቻቸው የሚሞቱ ነበሩ። እነዚህ ናቸው መምህሮቻችን። እነዚህን ነው ማሰብ ማን እንደላቀው የማይታወቀው ሁሉ ሀሳብ አመጣ ቁጥር መረበሽ የለባቸውም መምህሮቻችን እነዚህ ናቸው። መልካቡ፣ ሥራቸው ምስክራቸው ነው። ቅዱስ ቄርኖስ ደግሞ እንዲህ አለ። ሃይማኖት አበው ምዕራፍ 78 ቁጥር ሁለት ላይ ነይነሰ በይንተ ሥርዓተ መድኃኒነ ነአምን ከመእምነት አበዊነ ቅዱሳን እኛስ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ተዋሂዶ ንጹሐን ክቡራን እንደሆኑ እንደ አባቶቻችን እናምናለን። ሊነሰን ተሉ እምነት አባው ቅዱስ አንዘይን ይበለ ተወላውዶ እኛ ግን ንጹሐን ክቡራን የሚሆኑ የአባቶቻችንን ሃይማኖት ቀኝም ግራም ሳንል እንከተላለን። እስመ ሶበ አንበብነ ለመጻፍ መጻሕፍተ እልክቱ ሰራይን አልባቢነ የነሱን መጽሐፍ በተመለከትን ጊዜ ልቡናችንን ወስነን ገተን ይዘነዋልና የነሱ መጽሐፍ ማሰሪያችን ነው። የልቡናችን ማህተም ነው። ልቡናችን በአባቶቻችን መጽሐፍ አርፏል ይላል። ቅዱስ ወይናብ ካላ ሃይማኖት ዲቫ ሃይማኖት ርትይት በቀናች ሃይማኖታችን ላይ ሌላ ነገር አንጨምረበት። እንዴት የቀና ጎዳና እንሄዳለትና በጥርጊያ ጎዳና የምንሄድነን። ይላል ቴዎዶሲዎስ ተቀብለው ንጉሥ በሄደበት ጎዳና የምንሄድነን የንጉሥ ክርስቶስን ጎዳና የምንከተል ነን። ቅዱስ ሳዊሮስ ዘአንጾኪያ ሃይማኖተ አበው ምዕራፍ 85 ቁጥር 10 ላይ ሲናገር ዝ ውእቱ አእምሮ ዘያድህን ዘተወከብናሁ ቅድመ እማእበዊነ ቅዱሳን አልባስያነ እግዚአብሔር እግዚአብሔርን ከለበሱ እግዚአብሔር ካደረባቸው ከንጹሐን አባቶቻችን አስቀድመን የተቀበልነው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 የክርስቶስ ትምህርት ያደረበት አባት የክርስቶስን ሕይወት ያሳያቸዋል። እንደው አባቶቻችን ይህን የዕብራውያንን ሲተረጉሙ የቀደሙ አባቶቻችን ዋኖቻችሁን አስቡ የሚለውን ሲተረጉሙ በጎ እውነተኛ እምነት ያለው ምግባር የሌለው መምህር ቢኖር ይላሉ፣ መከተል ይገባል አይገባም? ምግባር ያለው አንደበቱ የለሰለሰ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 ወባይቱ ኢታጥሪ ዘንተ ማበ ሥጋ ወደም ግን ይህንን ሃይማኖት ከስጋዊ መምህር አገኘዋለሁ አትበል። ቅዱስ አትናቴዎስ ሃይማኖት አቦ ላይ ሲናገር አስቀድመህ ወዳጄ፣ ከሁሉም ስራ አስቀድመ የቀና ሃይማኖት እንዳለህ እርግጠኛ ሆን። የቀና ሃይማኖትን ግን ምድራዊ ነገር ከሚያሳድድ ሰው አገኘዋለሁ አትበል። እስመለሊሁ ይቤ ብፁ አንተ ስሞን ወልደ ዮና እስመከሰተለ ዘንተዘ ስጋ ወደም ጌታችን ኢየሱስ ክርስቶስ ራሱ ስሞን ሆይ ብፁነህ ይሄንን ስጋዊ ደማዊ አልገለጠልህም ብሎ ያመሰገነው ቅዱስ ጴጥሮስ የሰማይ እውቀትን ስለተናገረነው እንጂ የምድር እውቀትን ቢናገር አያመሰግነውም ነበር ይላል ቅዱስትናቴዎስ ስለዚህ ዘመኖቼ እንደ አባቶቻችን መከራ እንደተቀበሉት እናምናለን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 ቅዱስ ያሬድ ምንድነው ያለው? አባ ጊዮርጊስ ምንድነው ያለው? ቅዱስ ጎርጎሪዎስ ዘንዚናዙ ምንድነው ያለው? ህሊናዋን በመጠበቋ ስጋዋን ጠብቋ ንጹህ ሆና በመኖሯ ፍጹም እምነትን በመያዟ ሺ ቢካም ደ አድቮኬት ኦፍ ኤቭ ነው የሚለው ከእንግሊዝኛው ቀጥታ ስለወሰድኩት ይሄዋን፣ ጠበቃዋ ቤዛዋ ሆነቻት ነው የሚለው ቅዱስ ጎርጎሪዎስ ዘንዚናዙ ታዲያ ምንድን ነው ማድረግ የፈልጋችሁ ይባል? ሄዳችሁ ትናንትን ማየት ነው ይባላል፣ አይባልም? ሀሳብ ሲገጥማችሁ ምን ተብለዋል? እስኪ መምህር አባቶች ምን ብለዋል በዚህ ጉዳይ ላይ? ኑረውበታል እኮ። ግን እንደ ይሄ ልነግራችሁ ፈልጌ ነው። እኔ አንድ ገጠመኝ ልንገራችሁ። ሰሞኑን ኢየሩሳሌም ነበርኩኝ።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 እና እኔ የምታወቅ ሰው ሰውን ስሙን መጠየቅ ደስ ይለኛል። ማነው ስምህ ስለው፣ ፋዲ አለኝ። አረብኛ ነው። ፋዲ ማለት ምን ማለት ነው ስለው፣ ቤዛ ማለት ነው አለኝ። እኔ በጣም ነው